ኢትዮጵያ ሀገራችን ላይ ለመጀመሪያ ጊዜ ወንድ አስገድዳ ያገባቸው እንደሆነ ታወቃላችሁ። አይገርምም እንደ እናንተ። እስከ ዛሬ ግን እኮ አላየንም እኮ እስካሁን። ወላሂ ወንድ አስገድዳ ያገባች ሴት አላየንም፣ አስፈራርታ ምናምን፣ ለዛውም ማለት ነው። እሱ ይባስ ብሎ ማለት ነው። ጭራሽ አሁን ደግሞ በራቁት በራቁት ቪዲዮ በራቁት ፎቶ እያስፈራረች ነው አሁን ደግሞ ማለት ነው። የበረኬ ነውማ፣ በቃ አልሰራላትም። የበረኪ ነው። ስለ ፋውል ለመስራት ብዙ ሞክራለች፣ አልሰራላትም። አሁን ደግሞ በማይመጣው መጣች ማለት ነው። አጥፍቶ ጠፊ፣ አጥፍቶ ጠፊ ሲባል እኔ ምን ማለት እንደሆነ እስከዛሬ አይገባኝም ነበር። አሁን ግን አጥፍቶ ጠፊ ከተባለ ምሳሌዋ አዩነች ማለት ነው። እጅግ በጣም ያሳፍራል። መሄድ ከፈለገች ራሱ ማለት ነው፣ መሄድ ከፈለገች ባሏ ነው፣ ቤታቸው ነው፣ ቁልፍ አለ። ስለዚህ ገብታ እቃዎቿን ጥርግርግ አድርጋ ይዛ ጥርግ ማለት እየቻለች ልክ ትታከከዋለች ማለት ነው። ልጁን በቃ ትዳራቸውን አታፍርሽ፣ ቢያንስ ሁለት ልጆች ስላለ፣ አንቺ ልጅ የለሽም። ወደ ልጆቹና ወደ ሚስቱ ይመለስ። ልጆቹስ ለምን ያላባት ያድጋሉ? ሱመያ እራሷ ደግሞ እኔ ልጅ ያለኝ ትዳር አልፈልግም እዛው ይቀመጥ ብላለች። ሰምታችኋል። አይባልም ሲጀመር። ለምንድን ነው ምን አይነት መልእክት፣ ለማን ምን ለማስተላለፍ ነው? ይሄንን በነገራችን ላይ ለሱመያ አድርሱልኝ። ልጆችን አሳድጋለሁ አልፈልገውም ልጆች አሉኝ ብላለች። ስለዚህ አይባልም እንዴ? ነውር ነው እንዴ? እናትና አባት እያየነው ነው ልጅ ማደግ ያለበት እንጂ፣ እዛ ከፈለገ ይሄድ አልፈልገውም ምናምን እያልሽውን አስተካኪ። በቀጣይ ቪዲዮ ተስተካክለሽ ነይ ቶሎ እንዴ። እኛ ሳይድን ወደ አንቺ ለመመለስ የምናደርገው ጥረት ስንትና ስንት መሰለሽ? አንቺ ደግሞ አልፈልገውም ትያለሽ። እንደገና ደግሞ ካልፈለግሽው በቃ አትናገሪያቸው ግን ደግሞ ተፈልጊዋለሽ። እኛም እናውቃለን። ለምን የልጆችሽ አባት ስለሆነ። እንዴ እነዛ ቅመማ ቅመም የሆኑ ልጆች አባታቸው ስለሆነ የልጆች አባት ብለሽ ተፈልጊዋለሽ። ታይጂ ሱ መያየ እንደሱማ አይባልም። ከዛ ደግሞ እኔ ልጆችን አሳድጋለሁ አልፈልገውም ያልሸዋት ነገር አስተካኪ፣ ባልሽ ነው ከመጀመሪያም አንቺ በላዩ ላይ አልመጣሽም፣ እሷ ናት በላይሽ ላይ የመጣችው። አሁንም ውልቅ ትላለች። ከዛ እናንተ ደግሞ ልጆቻችሁን አብራችሁ ታሳድጋላችሁ ማለት ነው። እንደዛ ነው የሚሻለው፣ መሆንም ያለበት እንደዛ ነው። ትዳርን እንደግፋለን እንጂ የተነጣጠሉ እናትና አባት በመካከል ልጅ አንደግፍም። ሶመያ እዚህ ላይ አስተዌና አስተካኪ የኔም የሁላችንም ጥያቄ ነው። ሰምተሻል። ከፈለጉ እንደ ፍጥርጥራቸው ለብቻቸው ይኖሩ ከፈለጉ በመጥረጊያ ተጠራርገው ይውጡ። ግን አንቺ እዚህ ግን ሳይድን አልፈልግም ማለት አትችም። እንደገና ለሌላው ትውልድ ራሱ እየተማሩ ያሉት ያው ብዙ ሰው ስለሚሰማሽ፣ ብዙ ሰው ስለሚከታተልሽ እየተማሩ ያሉት ልጅ ከተወለደ በኋላ መለያየት የሚባለው ነው። ይሄን በብዙ ሚዲያዎች ላይ ራሱ የምናወግዘው ነገር ነው። አርቲስቶች ነው የሚባሉት አርቲስቶች እነሱ ማለት ነው እንግዲህ አስተካክሉኝ፣ እኔ ስማቸውን ብዛ ይመስለኛል። እነሱ እንኳ ልጅ እንጂ ባላንፈልግም ሲሉ፣ ኢትዮጵያውያን ከዳር እስከ ዳር ጩኸው ተቆጥተዋል አይባልም። እችን ነውር አይቸብሻለሁ። አስተካክያት በቃ እናንተም አድርሱልኝ ኮሜንት ላይም ጻፉላት፣ ታስተካከል። ልጅ ከተወለደ በኋላ እናትና አባት አብሮ ታግሶ ተስማምቶ ተቻችሎ ልጆቹን ያሳድጋል አንድ ላይ። ከዛ ውጭ ግን ልጅ አለኝ ከዛም አልፎ ደግሞ ልጆችን አሳድጋሉ፣ አልፈልገውም ይሄድ፣ ነውር ነው አይባልም በቃ ባትፈልጊው እንኳን ሰውዬውን ራሴሽ ክብርሽን ጠብቀሽ ልጆቹን ያሳድግበት። ምንድን ነው ችግሩ? ፍቺ የሚባለውን ነገር ለምን አስፈለገ? በቃ አንቺ ባላትፈልጊም፣ አትፈልግም አደለ? እቤት ይቀመጥ ፍቹም ለምን ያስፈልጋል? እሱም ልጆቹን ያሳድጋል፣ አንቺም ልጆችን ታሳድጊያለሽ። ያከብርሻል፣ ታከብሪዋለሽ። ከዛ ውጭ ግን አልፈልገውም የሚባለውን ብዙ ሰው ስለሚከታተልሽ፣ እንዲሁም ደግሞ ቪዲዮ ራሱ ብዙ ተመልካች ያገኘ ቪዲዮ ስለሆነ እንደ ትውልድ ነው ማሰብ ያለብን። ለቀጣዮቹ ትውልድ ይሄ ቪዲዮ ጥሩ አይደለም። እንደዚህ አይነት ህይወት በቃ ኖርማል ይመስላችኋል ማለት ነው። ለቀጣይ ትውልድ እያሰብን ጀማ ፕሊዝ እኛ እኛ ዛሬ የምናደርገው ነገር ነገ የሚመጡት ትውልዶች ለነሱም እኛ ሰርተ ነው ተናግረ ነው ስለሆነ ያለፍ ነው ምን እንደሰራን አያዩም፣ ተናግረን ስላለፍን እነሱ ጋር ሲደርስ ኖርማል መስሎ ስለሚታያቸው እማይሆን ነገር ባናደርግ ጥሩ ነው እላለሁኝ። እንደገና ደግሞ አሁን ላይ ያው እንደምታዩት ውሸት በጣም በዝቷል። ማንን እንደምናምን ራሱ? እኔ አሁን እኔ አሁን ማንንም አላምንም። እዚህ ሚዲያ ላይ የሚደረግ ነገር በተለይ ትክክለኛ እውነተኛ ሰዎችን እንኳን ለማመን እንቸገራለን። ምክንያቱም እንደምታዩት በጣም ውሸት በዝቷል። የውሸት ጠብ፣ የውሸት ትዳር፣ የውሸት ፍቺ በጣም ነው የበዛው። በነገራችን ላይ ሳይድና ሱመያ እንደምታስቡት የተፋቱ እንዳይመስላችሁ አብረው ነበሩ። ገጠር ስትሄድ አብሯት ገጠር ሄዶ ነበር፣ ጎንደር ላይ ማለት ነው። ሄዷል ገጠር አብሯት። ግን እሱ ለብቻ ሆኖ እሷን እየፈለግኩ ነው ብሎ ተቀረጸ። እሷም ደግሞ እኔ ገጠር ነኝ፣ ቤተሰቦች ጋ ሂጃለሁ ብላ ተቀረጸች። ባህር ዳር ላይ በነበሩበት ጊዜም አብረው ባህር ዳር ላይ ነበሩ። ልክ ከካሜራ ጀርባ ማለት ነው እሱም ባህር ዳር ነኝ ብሎ የቀረጸውን ቪዲዮ አወጣ። እሷም ደግሞ ለብቻ ባህር ዳር ነኝ ብላ ቪዲዮ አወጣች ማለት ነው። እኔ በቅርብ ስለማቃቸው ነው። እና የምናየውን ነገር ሁሉ ማመን የለብንም። በእርግጥ እኔ አፕሪሼት አደርጋቸዋለሁ ምክንያቱም እጅግ ጀግናና ታታሪ የዘመኑ ስማርት ልጆች ናቸው። በሳል ምክንያቱም ሚዲያውም የሚፈልገው እንደዚህ ስለሆነ ተጠቅመውበታል። ብራቮ እንደው አጨብጭቡላቸው በእናታችሁ። ለምስራት ነበር የተሰደዱት፣ ለስራ ነበር የተሰደዱት። በዚህ መልኩ